ሴት ልጅ በቀላሉ የምታሳምንበት አሊያም የራስን የምታደርግበት የተወሰኑ ቲፖችን ልንገረ። አንደኛው በራስ መተማመን ሊኖረህ ይገባል። የብዙዎቻችን ስህተት በራስ መተማመንና በጉራ መካከል ያለውን ልዩነት ጠንቅቆ አለማወቅ ወይም ደግሞ አለመረዳት ነው። ያለህን ነገር ለማሳየት መሞከር ወይም ደግሞ ጆሮ እስኪደማ ድረስ ደጋግሞ መናገር፣ ይሄ በራስ መተማመን አይደለም፣ ጉራ ነው። በራስ መተማመን የሚባለው እንዴት ነው? ማንነትህን መጉላት ነው ማለት። ይህ ቁሳቁስ ላይ ወይም ደግሞ ፊዚካል የሚታዩ ነገሮች ላይ አይደለም። በራስ መተማመን የሚገመተው በነገራችን ላይ እንደ ሀገራችንም ስናየው ዘጠና እና ዘጠና አምስት ፐርሰንት ህዝቡ ደህንነት ውስጥ ያለው ወይም ደግሞ በደህንነት ውስጥ የሚኖር ህዝብ ነው። ያን ያህል ገንዘብ ላይ ጥገኛ ራስህን ማድረግ አይጠበቅብህም። በነገራችን ላይ ምክንያቱም ሁሉም ባለሀብት ወይም ደግሞ ገንዘብ ስላለው አይደለም በትዳር ውስጥ ወይም ደግሞ በተለያየ የፍቅር ህይወት ውስጥ የሚገኘው ነው። ያን ያህል ባታገን ነው መልካም ነው። ገንዘብን አንዳንዴ በይ እንዴት ነው የምናደርገው? ሴት ልጅ ብቸኝ ነው ማለት ገንዘብ የምትወድ ወይም ደግሞ የገንዘብ አምላኪ እናደርጋትና ራሳችንን ግን ከዛ ውስጥ እናደርጋለን። ብዙ ሀኑ ማለት አብዛኛው ስህተት ይሄ ግን የራሳችን ነው። እንዴት ነው ሰው የራሱን ድክመት የሚሸፍንበትን ምክንያት ሲያጣ፣ ያው ገንዘብ ይወዳሉ አይወዱም እያልኩ አይደለም። ነገር ግን ገንዘብ የምትፈልጋትን ሴት ደግሞ ያስገኝልሃል ማለት አይደለም። ኢንግሊዝ ምናልባት ብዙ ሴቶችን አያስገኝልህም እያልኩ አይደለም በነገራችን ላይ ያስገኝልሃል ብዙ ሴቶች ምናልባት ገንዘብ ፈልገው ሊመጡ ይችላሉ። ነገር ግን አንተ የምትፈልጋት ወይም ደግሞ አንተ የምትወዳትን ሴት ወደ ህይወተ ያመጣልሃል ወይ የሚለው ቁም ነገር ነው። እንደዛ ሲሆን ደግሞ ላያመጣልህ ይችላል። ምክንያቱም ገንዘብ መተማመኛ የሆነ ለምትወዳት ሴት ወደ ህይወተ እንድትመጣ ሰው ያን ያህል ገንዘብ ላይ ጥገኛ ከመሆን ይልቅ በራስ መተማመንን ማሳደግ በራስ መተማመን ከፍ ማድረግ የተሻለ። ሁለተኛው ነገር ከመናገር በላይ ማዳመጥ ላይ ልታተኩር ይገባል። ልክ እንደ ሬዲዮ ፕሮግራም አንተ ብቻ እያወራህ ወይም ደግሞ አንተ ብቻ እየተናገርክ እርሷ እየሰማችህ እንድትወድህ ወይም ደግሞ እንድታፈቅረ የምትጣበቅ ከሆነ ምኒን አንተ ጅልነት ነው። ወይም ደግሞ ጆሮ ስለሰጠች ብቻ ዝም ብለህ ማውራት አለብህ። ማለትም ዓለም በነገራችን ላይ የትኛውም ሰው የሚወደው ወይም ደግሞ የሚያፈቅረው አንድን ሰው ማለት ነው። ጆሮ የሚሰጠውን ሰው ነው ከልቡ የሚሰማው ከልቡ የሚያዳምጠውን ሰው የመውደር ቴንደንስ ያለው ሰው። አንተ ስላወራህ አይደለም የምትወደደው። ብዙ በማውራት ውስጥ በነገራችን ላይ ወረኝነት ብቻ ነው ያለው ወይም ደግሞ ወረኛ የሚል ተቀጽላ ስም ብቻ ነው የምታገኘው ሰው። ያች ልጅ ከልብ የምትወዳት ከልብ የምታፈቅራት ከሆነ ከምትናገረው ላይ እሷን መስማት እሷን ማድመጥ መቻል አለብህ። ምክንያቱም በመስማት ውስጥ ነው በነገራችን ላይ ብዙ ነገሮች አሉ። እሷን ልትሰማት ይገባል፣ እሷ ልታደምጣት ይገባል። ስለ ራስ መናገር ብዙ አይጠበቅብም፣ ስለእሷ ማወቅ ነው አንተ እንደውም የተሻለ የሚያደርግ ምክንያቱም ፍላጎቷን ወይም ደግሞ የምትፈልጋቸውን ነገሮች አንተ ባወቅ ለራሷ ብዙ በነገረችው ቁጥር ከአንተ ጋር ያላችሁ ነገር ክሎዝ የሆናችሁ ትመጣላችሁ ወይም ደግሞ በይበልጥ እየተቀራርባችሁ ትመጣላችሁ እነዛ ነገሮች ናቸው እውነተኛ ልቧን እንድትሰጥ የሚያደርጉት እና ብዙ በማውራት አይደለም አንድን ሴት የራሱ የምታደርሱ ይልቀስ ከመናገር ብዙ ከማውራት ይልቅ ባድመጥ ላይ ይታተኩር ይገባል ሶስተኛው ነገር ፍላጎት ማጣትን እንኳን በጸጋ ተቀበል የቀረብካት ወይም ደግሞ የተዋወቅካት ሴት ማጠቃላይ አንተን ተወድሃለች ማለት አይደለም ቁም ነገሩ መረዳት ያለብህ እዚህ ጋር ነው ብዙዎቻችን የምንሰራው ስህተት አንዲት ሴት እንቀርባለን እንተዋወቃለን በእኛ ላይ ብዙም እንደሌላት እያስተዋልን ወይም ደግሞ ነገሩ እየገባን እንኳን በግንኙነት ውስጥ እንቀጠላለን። እነዚህ ነገሮች ግን ሙሉ ለሙሉ ጌሙ ወይም ደግሞ ጨዋታው እንዳይቀየር የሚያደርጉ ነገሮች ናቸው። በነገራችን ላይ በአንተ ላይ ምንም አይነት ፍላጎት የሌላት ከመሰለ ከስብለህ ከዛ ግንኙነት ውስጥ ራስን ሙሉ ለሙሉ ማግለል ወይም ደግሞ መንሸራተት አለብን። ለራስህ የምሰጠው ክብር ነው። ምክንያቱም ለምን መሰለህ አልፈለገችህም ያችልጅ ወይም ደግሞ ፍላጎቷ ቀዝቀዝ ያለ ነው። ከዛ ግንኙነት ውስጥ ግን ራስህን የማታወጣ ከሆነ እመነኝ እንዳታከብረ ወይም ደግሞ እንዳትወደህ ነው የምትሆነው እስከ መጨረሻው ድረስ ነገር ግን ራስን አክብረ ለራስ የሚገባህን ዋጋ በመስጠት ቀስ ያልክ ከዛ ግንኙነት የምትወጣ ከሆነ ምናልባት ያቺ ልጅ በሂደት ለአንተ ያላትን ፍላጎት እያደገ ይመጣ ይሆናል ምክንያቱም አንተ እንዳልኩ የመውደደ ባሪያ ወይም ደግሞ የፍቅረ ተገዢ አደለም ይሁንከው ለራሴ የምሰጠው ክብር አለ ያን ክብር ደግሞ ጠብቀ በግንኙነት ውስጥ መቀጠል አልፈለግም። ሶ ያቺ ልጅ እንዲህ አይነት ነገሮች ሁሉ ባሳየ አትቁጣ። ለራስህ የምሰጠው ክብር ይበልጣል። እና አት ሊስት እንኳን እንዴት ነው ፍቅረኛ ባትሆን ተገቢውን ክብር ግን ተሰጣለች። ግን በተዘዋሪ መንገድ ብዙ ጊዜ ደግሞ እነዚህ ስሜቶች ይቀየራሉ። ሴት ልጅ ለራሱ ክብር ያለው ወንድ ወይም ደግሞ ራሱን በአግባቡ መንከባከብ ራሱን በአግባቡ ትሪት የሚያደርግ ወንድ ይማርካታል፣ ወይም ደግሞ ትወደዋለች። አንተ ምናልባት በአንተ ላይ ብዙም ፍላጎት የሌላት ከመሰለ ወይም ደግሞ ያን ያል የማትወድ ከመሰለ ከእርሷ ጋር ብዙ መጋተት ወይም ደግሞ ብዙ መቆየት በነገራችን ላይ አይጠበቅብም። ቀስ እያልክ እንዳልኩ በግንኙነት ውስጥ ትንሸራተት ወይም ደግሞ ለመውጣት ሞክር። በሂደት እርሷ አንተን የምትወድበት ነገር ይፈጠራል። ካልተፈጠረ እንኳን ኢስ ኦኬ፣ ምንም ችግር የለው። እሷ የመጀመሪያ ሴት አይደለችም አንተን ኢግኖር በማድረግ ወይም ደግሞ የመጨረሻውም አይደለችም ፍቅረኛ የምትሆነው ሴት። ራስን ማክበር ከምንም በላይ ግንኙነት ውስጥ ይቀርማል። ራሱን የሚያከብር ወንድ ደግሞ የመወደድ ፐርሰንቱ መቶ ነው።